የገቢዎች ሚኒስቴር የግብር አሰባሰብ ሂደቱን ቀልጣፋና ምቹ ለማድረግ የተለያዩ ቅርንጫፍ ጽህፈት ቤቶችን ከፍቶ አገልግሎት እየሰጠ ይገኛል። በአጠቃላይ እንደ ሀገር አቀፍ ደረጃ 13 ቅርንጫፍ ጽህፈት ቤቶች በገቢዎች ሚኒስቴር ስር ይገኛሉ። ከነዚህ 13 ቅርንጫፍ ጽህፈት ቤቶች መካከል ደግሞ በአዲስ አበባ ከተማ የሚገኘው የመካከለኛ ቁጥር አንድ ቅርንጫፍ ጽህፈት ቤት አንዱ ነው። በመካከለኛ ቁጥር አንድ ቅርንጫፍ ጽህፈት ቤት ተገኝተን የግብር ማሳወቅ ሂደቱ ምን ይመስላል የሚለውን ከባለሙያ ጋር እንዲሁም ደግሞ የግብር ማሳወቅ የስራ ሂደት ኃላፊዎች ጋር ቆይታም የምናደርግ ይሆናል። አብራቸውን ቆይ። በመጀመሪያ ከታክስ ማሳወቅ ምንድን ነው ከሚለው ነገር እንነሳ። ሁለት አይነት ታክሶች አሉ። ቀጥታና ቀጥታኛ ያልሆኑ ታክሶች አሉ። ለምሳሌ የቫት ከሆነ በየወሩ ነው። የፕሮፊት ታክስ ከሆነ በየአመቱ ማሳወቅ አለበት ማለት ነው። ስለዚህ ይህንን ማወቅ አለበት። ታክስ አካውንት ማስከፈት አለበት አንድ ግብር ከፋይ። እንዲሁም ስልጠና መውሰድ አለበት። ኢፋይሊንግ ስልጠና ፓስወርድ መውሰድ አለበት። ምክንያቱም አብዛኞቹ ሙሉ በሙሉ የኛ ግብር ከፋዮች ኢፋይሊንግ ተጠቃሚዎች ናቸው። እነዚህ እነዚህ ናቸው ማወቅ ያለበት ማለት ነው። በዚህ ቅርንጫፍ ጽሕፈት ቤት ምን ያህል ግብር ከፋዮችን ነው የምታስተናግዱት? እንደኛ ብራንች ወደ 4221 ግብር ከፋዮች አሉ። ሙሉ በሙሉ በኢፋይሊንግ ነው የሚጠቀሙት ማለት ነው። እንደምታውቁ አነስተኛ እና መካከለኛ ከፍተኛ የሚባሉ ግብር ከፋዮች አሉ። እኛ መካከለኛ እንደሆነ ስለሆነ ያው ሙሉ በሙሉ በኢፋይሊንግ ነው የሚጠቀሙት ማለት ነው። ቴክኖሎጂን እየተጠቀሙ ግብር ማሳወቅ ከተጀመረ በኋላ ምን አይነት ለውጦች አሉ በተለይ በግብር አሰባሰብ ሂደት ላይ? ያው እንደሚታወቀው በማንዋል በነበረበት ጊዜ በጣም ሰልፍ ነበረ፣ መጨናነቅ ነበረ፣ ግብር ከፋዮች አላግባብ ወጪ ያወጡ ነበረ። ነገር ግን ኢፋይሊንግ ከመጣ በኋላ ኦፊሳቸው ቁጭ ብለው ነው የሚያሳውቁት። ጊዜ አይፈጅም፣ ቀላል ነው፣ ምቹ ነው። ኢቨን ኮንታክት ይቀንሳል ከሰራተኛ ጋር ኮራፕሽንም ይቀንሳል እና በአጠቃላይ በጣም ደስ ብሏቸው ነው የሚከፍሉት ማለት ነው። ምክንያቱም ይታወቃል፣ ያው አላስፈላጊ እንግልት ይቀንሳል። ወጪ ይቀንሳል፣ ትራንስፖርት እነዚህ ፕሪንቲንግ ወጪዎች ይቀንሳል። ግብርን በወቅቱ በታማኝነት ማሳወቅ አንድ የአንድ ግብር ከፋይ የታማኝነት መገለጫው እንዲሁም ደግሞ የዜግነት ኃላፊነቱንም እየተወጣ እንደሆነ ማሳያ ነው። እና ለግብር ከፋዩም ሆነ ለግብር ሰብሳቢው አካል ግብርን በወቅቱ ማሳወቅ ምን አይነት ጠቀሜታ አለው? ያው እንግዲህ እንደ ግብር ከፋዩ ስናየው አንደኛ ቅድም እንዳልኩሽ ከወጪ ይድናል አሁን በኮንፊደንስ እንዲነግድ ያደርገዋል። ሽልማትና እውቅናትን ያገኛል ከኛ ማለት ነው። እኛ ግብር ከፋዮችን ካታጎራይዝ እናደርጋለን። በጣም በትክክል የሚከፍሉ በወቅቱ የሚያሳውቁ ግብር ከፋዮችን ለይተን እንሸልማለን ማለት ነው። የተሸለመ ግብር ከፋይ አገልግሎች ቅድሚያ ያገኛል። ኢቭን እስከ ባንክ ድረስ እንትን ባጅኑ ይዞ ማግኘት ይችላል ማለት ነው። እንደዚህ ከተደረገ ጉድ ዊሉም በዛው ልክ ይጨምራል። ያው ጥሩ ጥቅሞች አሉት ለግብር ከፋይ እና ደግሞ ወጪ ይቀንሳል። ይሄ እንዳልኩሽ የህግ ተገዥነት ወጪ የሚባላል አሁን ክፈል አትክፈል በጣም በኮንፊደንስ እንዲነገድ ያደርጋል ማለት ነው። በኛ አንጻር ደግሞ ሲታዩ፣ ያው መንግስት ያግኘት በወቅቱ ማግኘት ያለበትን ገቢ ያገኛል፣ ያው ልማትም ያፋጥናል። እንግዲህ እኛም ደግሞ ያ አድሚኒስትራቲቭ ወጪ የሚባለው ይቀንስልናል ማለት ነው። ስለዚህ የሁለትዮሽ ጥቅም አለው ጥቅም አለው። ማለት አጠቃላይ ለሀገር እስከሆነ ድረስ ማለት ነው። ግብር ከፋዮች የተለያየ ችግር ሲያጋጥማቸው እና ስልጠና ሲፈልጉ ሰፖርት የሚያደርግ ቡድን አለ። የኢፋይሊንግ ቡድን ይባላል። መጎብኘት ትችላላቸው ማለት ነው። ፕሮሰስ ለሚሄድ መልካም እዛ ባለሙያ ይጠብቀናል። አዎ አለ የፋይሊንግ ትሬኒንግ የምንሰጥበት ነው። እና አንዳንዴ የቴክኒካል ችግር ሲያጋጥማቸው እዚህ መጥተው ኢፋይል የሚያደርጉበት ነው። ቢሯቸው አልሰራ ሲል እዚህ መጥተው ድጋፍ እናደርግላቸዋለን። እንዲሁም አሁን አካውንታን ቅድም እንዳልኩሽ ሲወጣባቸው ትሬኒንግ በድጋሚ የሚወስዱበት እንጂ ሙሉ በሙሉ ሰልጥነዋል የእኛ ግብር ከፋዮች ማለት ነው። ነገር ግን አንዳንዴ ፓስወርዳቸውን ቢሲላቸው ምናምን ሪሴት አድርገን እዚህ ድጋሚ ስልጠና እንሰጣቸዋለን ማለት ነው። ስለዚህ አጋጣሚ ያው ግሩም ይባላሉ የኢፋይሊንግ ከፍተኛ ባለሙያ ናቸው። እሺ አቶ ግሩም ሙሉ ስሜህን አስታውቅልኝ። ሙሉ ስሜ ግሩም አስፋው ይባላል። የኢታክስ ፍል የኤሌክትሮኒክስ ታክስ ማሳወቅ ድጋፍና ክትትል ከፍተኛ ባለሙያ ነኝ። አመታዊ የግብር ማሳወቂያ ወቅት ላይ ቀድሞ በማንዋል በሚሰራበት ወይም በወረቀት በሚሰራበት ሰት ላይ ያው የተለያዩ መጨናነቆች ነበሩ። አሁን ላይ ቴክኖሎጂው ምን አይነት ድጋፎችን እያደረገላችሁ ይገኛል? ብዙ ነው ብዙ መጨናነቅን ከያስተመርም ረዲ ከስተመሮች ብዙ ጊዜያቸውን ጉልበትና ገንዘባቸውን ፈጅተው ነው እዚህ የሚመጡት። አሁን ግን ይሄ ሲስተም ከተመቻቸላቸው በኋላ በቢሯቸው ሆኖ ካሳወቁ በኋላ ለጥቃቅን ነገሮች ብቻ ነው እዚህ የሚመጡት። የምታሳውቂውን የታክስ አይነት ያው ሰነዶቹን ይዘሽ ትመጫለሽ። ለምሳሌ ሄ ቫት ነው ሴልስ ዲቴል መጀመሪያ የምናስገባው ነው። የቫት አጠቃላይ የሚያሳውቁትን ታሳውቂውን ሙሉ ለሙሉ ይዘሽ መምጣት አለብሽ፣ ሰነዶችን ማለት ነው። በወር ውስጥ የሰራሻቸውን የመጀመሪያው ያው ሽያጭ ነው የምናስገባው፣ ሴልስ እናስገባለን። ራሱ ቫት ይሰራልናል። ቀጣይ ምንድ ነው? ፐርቼዝ ዲቴል። ፐርቼዝ ዲቴል የምናስገባበት ሁኔታ አለ። ከዛ ኔክስት ያው ገቨርመንት ቮቸር ካለ እሱንም ቀጣይ ስቴፕ ላይ አራት ስቴፖች አሉት። የመጀመሪያው ሰመሪ ነው። ቀጣይ ፐርቼዝ ዲቴል ነው። ቀጥሎ ይሄ ገቨርመንት ቮቸር እናስገባበት አለ። በቀጣይ ደግሞ ይ ሪቨርስ ቫት ካለ በወር ውስጥ የሰራችሁት ካለ እሱን በአራተኛ ደረጃ እናስገባና ቀጣይ ሰሚት ፔጅ ላይ ነው የሚወስደን። ለእያንዳንዱ ሰመሪ ላይ ላስገባ ነው ግን ዲቴል እያንዳንዱ እንትን ላይ ይጠይቀናል፣ ይጠይቀናል፣ ዝርዝር ይጠይቀናል። ሰነዶቻችንን ይዘን ዲቴሉ እናስገባለን ማለት ነው። ሰሚት ካለ በኋላ ከአንድ ከአምስት ደቂቃ በኋላ መክፈያ ቁጥር ይልክልናል ሲስተሙ ማለት ነው። መክፈያ ቁጥር ይልክልናል፣ እሷን መዝግበን ባንክ ሄደን መክፈል ማለት ነው። ኖረዴ ካሳወቁና ሰሚት ካሉት በኋላ እነሱም ማክሰሱ አይኖራቸውም እኛም ማክሰሱ አይኖረንም፣ የማስተካከሉ ማለት ነው። ግን ምንድን ነው ስህተቱ የተፈጠረበት ሁኔታ ምንድን ነው የሚለውን በደብዳቤ ይጽፋሉ ይገልጻሉ። በደብዳቤ ገልጸው ይህን ሰሚት ያሉትን ፕሪንት አድርገው ከደብዳቤው ጋር እና ለምሳሌ ያልገባ ደረሰኝ ቢኖራቸውና ሰሜት ብለወት ከሆነ ያልገባውን ደረሰኝ አብረው ይዘመጣሉ ማለት ነው። ከዛ በታክስ ስሌት በኩል አጀስት ይደረግላቸዋል ሂሳብ ስራ ላይ ግብር ለማሳወቅ መጥተው ነው የተገናኘ ነው። ስሞትን እና ከየት ኩባንያ እንደመጡ ያስታወቁልኝ? ደስ ይለኛል። ወርቅነህ እባላለሁ ከዋሽንግ ኬብልስ ማኒፋክቸሪንግ ፒ ኤል ሲ ይባላል። ፋይናንስ ማኔጀር። አብዛኛው ጊዜ ቢሮ ሆነ ነው ኦንላይን የምናሳውቀው፣ ግን አንዳንዴ ሲስተም ሲያስቸግር እዚህ ሆነ እናሳውቃለን። እዚህ ጋር ፋስት ስለሆነ ማለት ነው ሲስተም። በቴክኖሎጂ በተደገፈ መልኩ ግብርን ማሳወቅ መቻላችሁ በስራችሁ ላይ ምን አይነት ጠቀሜታ እየሰጣችሁ ነው? እከጊዜም ከእንትን ማንሰር ማንሳር በጣም ሊያሪፍ ነገር ነው። በፊት እንደዛ አይደለም። በማኑዋል ሲሰራ በሚሰራበት ጊዜ በጣም ጊዜያችንን ገንዘባችንን የሰው ኃይል አሁን ኢዝሊ ቢሮችን ሆነ ኦንላይን ነው የምናሳውቀው። ከዛ አንመጣ የምንመጣው መጣው ለክሊራንስ ብቻ ነው ወደዚህ የምንመጣው በፊት ተሰልፈን ወደ ሁለት ሶስት ሶስት ቀን አራት ቀን አምስት ቀን እየተመላለስን ነው። አሁን ኦንላይን ነው የምናሳውቀው አንመጣ እና በጣም ብዙ ጥቅም አለው። ምናልባት ለግብር ከፋዩ እንደዚህ በቴክኖሎጂ የተደገፈ የግብር ማሳወቅ ስርዓት መዘርጋቱ ታማኝ ሆኖ ግብሩን ስ እንዲከፍል ተነሳሽነቱን ከመጨመርስ አንጻር ምን አይነት ጠቀሜታ እየሰጠ ነው? መሰረተ ልማቶች የምናያቸው መንገዶች፣ ሁሉም ነገር ኬትማ ያመጣ መንግስት። ስለዚህ ግዴታ ነው በታማኝነት የእኛ ድርጅት እንዳጋጠም በየዓመቱ ተሸላሚ ነው የወርቅ ተሸላሚ ነው የፕላቲኒየም ተሸላሚ ነው በየዓመቱ ማለት ነው። እና እና ግዴታ ነው አንድ ካልሆነ በኦዲት ላይ ይገኛል። አሁን ቢያችበረብረም አዘይንዶፍ ዘይር ኦዲት ሲደረግ ከነ ቅጣቱ ከነ ምናምኑ ኢንተረስቱ ይከፍላል። ስለዚህ በወቅቱ በታማኝነት መክፈሉ ለግብር ከፋዩ ጠቃሚ ብዬ ነው ማስበው። በገቢዎች ሚኒስቴር በመካከለኛ ቁጥር አንድ ግብር ከፋዮች ቅርንጫፍ ጽህፈት ቤት ግብራቸውን ከሚያሳውቁ ተቋማት መካከል የለሚ ናሽናል ሲሚንቶ ፋብሪካ አንዱ ነው። ፋብሪካው ለሀገር በግንባታው ዘርፍ ከሚያበረክተው አስተዋጽኦ ባሻገርም ግብርን በወቅቱና በታማኝነት በማሳወቅ በተደጋጋሚ እውቅናን ማግኘት የቻለ ነው። ለሚ ናሽናል ሲሚንቶ ግብርን በቴክኖሎጂ በተደገፈ መልኩ የማሳወቅና የመክፈል ስርዓትንም የተከተለ ነው። ሲስተምም ቢቪ ለን በማንዋልም እያሳወቀን እያሳወቀ በየአመት ዋንጫ የወርቅ ሁሉንም ያለውን ሰርተፍኬትን ተሸላሚዎች ነን። እስካሁን ባለው ነገር ምንም አይነት ነገር እንትን ደርሶ ብናያቅም፣ ቅጣት ደርሶ ብናያቅም እስካሁን ድረስ ተሸላሚዎች ነን። በኛ ካምፓኒ የምንጠቀማቸው የምናሳውቃቸው፣ ወይሮ ፊል የምናደረጋቸው የታክስ አይነቶች ዊዝ ሆልዲንግ ታክስ አለ፣ የፔንሽን አለ። ኢንካም ታክስ አለ፣ ቫሊዩ ታክስ አለ፣ ቢዝነስ ፕሮፊት ታክስ አለ። እነኚህ በየወሩ እናሳውቃለን። እነኚህም ስናሳውቅ በየወሩ የምናሳውቅባቸው የማንዋል የሆኑት በፊት ማንዋል ነበረም ማንዋሉ የምንጠቀምበት የነበረው ኦረዲ ገና ወደ ሲስተም ከመግባታችን በፊት ነበረ። ከዛ ወዲህ ግን በሲስተም ነው ኦንላይን ላይ የምናሳውቀው። ዲክለል እናደረጋለን። ዲክለል ካደረግን በኋላ ኦረዲ ሲስተሙን የምንከፍለውን ፔብሉን ያሳየናል። እሱ ኢንፎርሜሽን የደረሰኛል። ከሲስተም ላይ ፕሪንት እናደርጋለን። ያ ከደረሰን በኋላ እንከፍላለን። ስንከፍልም ወዲያው አውቶማቲካሊ ዲስት ይሰጠናል፣ እዙ አድቫይሱም ማለት ነው። በዛ መልኩ እያደረግን በየወሩን እንከፍላለን። ጠቅሙ ደግሞ ምንድ ነው? የመጀመሪያ ጀምሮ ከሲስተም ወደ ገባንበት ተገባንበት ጀምሮ ሙሉ ዲክለር ያደረግናቸውን እዙ ሲስተም ላይ ራሳችን ላይ ማግኘት እንችላለን፣ በቀላሉ አክሰስ ማድረግ እንችላለን ማለት ነው። ምክንያቱም እኛው ከዛ ከመጀመሪያ ጀምሮ ያለውን ፋይል እዚ ላይ ያወጣነው መመልከት እንችላለን። በማንዋል ግን ሲሆን እዛው ሄደን ተመላልሰ ምናም ብለን እንደገና የዚህኛውን ዓመት ስጡን የዚህኛውን ወር ስጡን ምናም ብለን ነው የምናገኘው። እዚህኛው ላይ ግን በቴክኖሎጂ አማራጩ ምርጥነት ሰራን የሚያቀለለን ምንድነው ነው ከሲስተም ላይ አወጣን የፈለግነውን ወርና የፈለግነውን ዓመት ሴሌክት አድርገን እዛው ላይ የምንፈልገው መረጃ ማግኘት እንችላለን ማለት ነው። አሁን ደግሞ በአዲስ አበባ ከሚገኙ የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች መካከል በሰሜን ምዕራብ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት እንገኛለን። በዚህ ቅርንጫፍ ጽህፈት ቤት እንግዲህ የግብር አሰባሰብ ሂደቱ ምን ይመስላል፣ በተለይ ግብርን በወቅቱ ከማሳወቅ አንጻር የግብር ከፋዩ ልምድ ምንድን ነው፣ እንዲሁም ደግሞ በቴክኖሎጂ ተደግፎ ግብርን ከማሳወቅ አንጻር ያለው ሂደት ምን ይመስላል የሚለውን ቅኝት እናደርጋለን። ቆይታችሁ ከኛ ጋር ይሁን። ስሞትን እና። የመጡበትን ኩባንያ ያስተዋውቁልኝ። ወርዳ ትሬዲንግ ሼር ካምፓኒ ከተባለ ድርጅት ነው የመጣሁት። ስሜ አብዱል ሽኩር መሀመድ በኋላ ነው። የሰሜን ምዕራብ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ተገልጋይ ነው። በጊዜው ግብርን ከማሳወቅ አንጻር ምን አይነት ልምድ አላችሁ? ታክስ ስርዓት ተገልጋዮች ነው ከዛ የተነሳ በቴክኖሎጂ አማካኝነት ባለንበት ስፍራ እዚህ መምጣት፣ ቅርንጫፍ ጽሕፈት ቤት መምጣት ሳያስፈልገን እዛው ባለንበት ስፍራ ቴክኖሎጂ ተጠቅመን በኢፋይሊንግ በኢታክስ ስርዓት ሪፖርት እናደርጋለን በወቅቱ እና ተሞክሯችን በዚህ አኳያ። በወቅቱ ከሚያደርጉት መካከል ኢታክስን ተጠቅሞ ግብር ማሳወቅ ምን አይነት ጠቀሜታ ይሰጣል? የተገልጋዩን ጊዜ ከመቆጠብ አኳያ ትልቅ ፋይዳ አለው። ወደ ብራንች መምጣት አይጠበቅም። ደንበኛው ባለበት ስልጠናውን የወሰደ ደንበኛ ከሆነ እዛው ባለበት ፋይሎቹን በየጊዜው እያደራጀ ወደ ሲስተሙ የማስገባት እድልን ይሰጣል። በመጨረሻም ከመጨናነቅ፣ ከወረፋ እና ከእንግልት ያድኗል ማለት ነው። ከዛ ባለፈ ደግሞ የወረቀት ስራን ስለሚቀንስ የወረቀት ብክነትንም እንደ ሀገር ያው የሚያስቀር ጥሩ ስርዓት ነው ማለት ነው። በወቅቱ ግብር ማሳወቅ እንደ አንድ ግብር ከፋይ ምን አይነት ጠቀሜታ አለው ይላሉ። ይህ እጅግ በጣም ጠቃሚ ነገር ነው። ምክንያቱም አንደኛ የቴክኖሎጂ ዘመን ነው። ከቴክኖሎጂ ጋር ራስን አስተዋውቆ እዚህ ስርዓት ውስጥ ታቅፎ ለሀገር የሚጠበቅበትን እያንዳንዱ ዜጋ በዚህ ስርዓት ውስጥ መገኘት ትልቅ ዋጋ ያለው ነገር ነው። ሁሉ ነገር በቴክኖሎጂ በተደገፈ መልኩ ባሉበት ሆኖ ማሳወቅ አለ መክፈል አለና ለምን አይነት ጉዳዮች ነው እንደዚህ ወደ ቢሮ ምትመጡት? አንዳንዴ የሰው ስህተት ይፈጠራል። ፋይሊንግ ላይ ሪፖርቲንግ ላይ የሚፈጠሩ ስህተቶች እርማት ስለሚያስፈልጋቸው የምናሳውቅበት መተን የምናሳውቅበትና የማኑዋሉን ስርዓት መጠቀም የምንገደድበት ሁኔታ ይፈጠራል። ሀገር እንግዲህ የምትለማው ከሚሰበሰብ ግብር ነው። አንዱ የመንግስት የገቢ ዘርፍ ከግብር የሚሰበሰብ ሀብት ነው እና ያንን መንግስት ደግሞ ለሚያቅዳቸው የተለያዩ የልማት የመሰረተ ልማት ጉዳዮች ሊያውል የሚችለው በወቅቱ ከግብር ከፋዮች በወቅቱ አሳውቀው በወቅቱ ክፍያ ፈጽመው መሰብሰብ ሲችል ስለሆነ በዛ ረገድ ያለው ፋይዳ እጅግ በጣም ትልቅ ነው። ስሜ ከላይ ተካልኝ ይባላለሁኝ። የስቤቲንግ ቤት ለምንሰራው ፒኤልሲ ድርጅት ነው። በቴክኖሎጂ በተደገፈ መልኩ ግብራችሁን ማሳወቅ ከጀመራችሁ ጊዜ በኋላ ምን አይነት ጠቀሜታዎችን እያገኛችሁ ነው? ምን አይነት ለውጦች ሳሉ? በአጠቃላይ በግብር ስርዓት ላይ በቴክኖሎጂ የተደገፈ ስርዓት እየተዘረገ ስለሆነ እሱ አፕሪሼት መደረግ አለበት። ግን አሁንም ብዙ ያላለቀ ጉዳዮች አሉ የሚል ነገር እይታ አለኝ። እንደኔ ማለት ይሄ ኦንላይን ብዙ ሰዎች ያልገባው ግብር ከፋይ ነው ያለው ያን ነገር ወደ ኦንላይን ሲስተሙ የመግባቱ የማሳወቁ የማስተማሩ ሂደቶች ቢቀጥሉ ከዚህ የተሻለ ግብር ከፋዩም በወቅቱ ግብሩ ሲያሳውቅ የሚያገኘው ጠቀሜታ ምንድ አንደኛ የሚያገኘው ጠቀሜታ ከተጠያቂነት ነፃ ይሆናል። በሰዓቱ ማሳወቅ አንደኛ ለሀገር ኩራት ነው ግብር መክፈል፣ ሁለተኛ ከተጠያቂነት ነፃ ይሆናል፣ ሶስተኛ ደግሞ ከቅጣት ይድናል። ለምሳሌ በዚህ ወር እስከ 30 ማሳወቅ ያለብኝና መክፈል ያለብኝ ታክስም ሆነ ግብር በወቅቱ የምከፍል ከሆነ ተጠያቂነት ነጻ ሆናለሁ ግብሬም በአግባቡ ከፍላለሁ ቅጣት የለብኝም ማለት ነው። ስለዚህ እነዚህ ነገሮች ማስቀረት ይችላሉ። የሚመጡ ነገሮች ደግሞ እንደ ገቢዎች ደግሞ በእያንዳንዱ በኢሜይል አደራሻ ስለሚደርስ በቴሌግራም መመሪያዎች ስለሚላክ እነዚህ ነገሮች ግብር ከፋዩ ቀድሞ እንዲዘጋጅ ያደርገዋል። ይረዳል የሚል ነገር አለ። የሚሰጣችሁ ስልጠና ግብርን በወቅቱ እንድታሳውቁና በቴክኖሎጂ በተደገፈ መልኩ ግብራችሁ እንድታሳውቁ ከማድረግ አንፃር ምን አይነት ጠቀሜ ታሰጧቸዋል? እያንዳንዱ ሁሉም ግብር ከፋይ እውቀት አዘል የሆነ የግብር ስርዓትን እንዲዘረጋ እድል ይፈጥራል። እነዚህ ነገር እድል ሲፈጥርለት ደግሞ አንደኛ ከቅጣት እንዲድን ራሱን አዘጋጅተው ግብሩን በወቅቱ እንዲከፍል ይረዳል። ስልጠናዎቹን መሰጠታቸው ጠቀሜታ አላቸው ብዬ አምናለሁ። በተለይ ግብሩን በወቅቱ የሚያሳውቅ በታማኝነት ግብሩን የሚከፍል ዜጋ በተፈጠረ ቁጥር ለሀገር ምን አይነት ጠቀሜታ ይሰጣል? ሀገር ስምን ታቅናለች። ከዛ መሰረት ልማቶች እንዲዘረጉ እድል ይፈጥራል። አንደኛ በግብር ተሰብስቦ የሚሰሩ መሰረት ልማቶች ሀገር መገንባት ነው። ያለ ቅጣት እንዲከፍሉ የሚከፍሉት ግብር ደግሞ ለሀገር ልማት እንደሚውል እርግጠኛ ሊሆኑ ይገባል። የሚሰራው ልማት እየታየ ስለሆነ በዛ ልክ ግንዛቤ ሊኖረ ይገባል። የሚ መልእክት ነው ማስተላለፍ ብሮዘር ኢንተርኔት አበርተሽ ብሮዘርን ከከፈትን በኋላ ኤችን አይፒ አድረስ እናስገባለን፣ ውጪ ላይ ስንሆን። ከዛ በኋላ ምንድን ነው ይሄን ዩዘርኔም እና ፓስወርድ ቀጥታ አስገብተን ወደ ማሳወቂያ ዊንዶ እንገባለን። እዚህ ብራንች ላይ ስንመጣ ግን ብራንች ላይ ስንመጣ ወደ ቅርንጫፍ ስቤት ስትመጡ እንደዛው ክሮሚን እንከፍታለን። ብሮዘር ማለት ነው ካሉት ብሮዘሮች አንዱ ከዛ አይፒ አድሬስ እናስገባለን። አስር ዶት አንድ ዶት ዜሮ የሰሜን ምዕራብ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ላይ የተገናኘ ነው። እስቲ ስምሽን አስታውቂልን እና ኬት እንደመጣሽን በዛው አስታውቂልን። ስፋ ግርማ የምርት ኤጀንሲ ዋና ስራ አስኪያጅ ነኝ። በብዛት እንግዲህ በቴክኖሎጂ በተደገፈ መልኩ ግብርን ስታሳውቁ ቢሮቻችሁም የትም ቦታ ሆናችሁ ግብራችሁን ማሳወቅ ትችላላችሁ። እና ቅርንጫፍ ጽሕፈት ቤት ላይ ያመጣሽ ጉዳይ ምንድን ነው? አሁን የግብር ወቅት እንደመሆኑ በአጋጣሚ እዚሁ አካባቢ ነበርኩኝ፣ አመታዊውንም እያሳወቅኩኝ ነበር። በዛ አጋጣሚ ነው እዚህ ልታገኝኝ እንጂ ቢሮ ውስጥ ነው የምንጨረሰው ሁሉን ነገር። በተለይ አሁን እንግዲህ አንቺም እንደተናገርሽው አመታዊ የግብር ማሳወቂያ ወቅት ነው። ግብርን በቴክኖሎጂ በተደገፈ መልኩ ማሳወቅ በመቻላችሁ ምን አይነት ጠቀሜታዎችን አግኝታችኋል? ስራችንን በጣም አቅል ያለውልናል። በጣም ተጠቃሚ ናል። በጣም ደስተኛ ናል። በዚህ መልኩ በመስራታችን አሁን ላይ ያለው የግብር ስርዓት ለግብር ከፋዩ በተለይ ምን ያህል ምቹ ነው ማለት እንችላለን? በእርግጥ ከበፊቱ የግብር አከፋፈል ስርዓት አሁን የተሻለና ሞር ስራችንንም ላይፋችንም ኢዚ አድርጎልናል። በያለንበት ሆነን በቴክኖሎጂ በቴሌብርም በስልካችንም በኢንተርኔትም እንትን ማለት እንችላለን። በጣም በጣም ላይፋችንን ኢዜ ያድርጎልናል፣ ለስራችንም ምቹ ሆኗል። ሰራተኞችም ስልቹ አይደሉም፣ እዛው ባሉ ስራቸውን ማከናወን ይችላሉ። እንደ አንድ ግብር ከፋይ ግብርን በወቅቱ ማሳወቅ ለግብር ከፋዩ ምን አይነት ጠቀሜታ ይሰጣል? ዋው በጣም በጣም ትልቅ ጠቀሜታ አለው። በጣም በጣም ለአገርም ለራሱ ለከፋዩም ትልቅ ጠቀሜታ አለው። ሳንጉላላ ባለንበት ሆነ በተፈጠረው በወቅቱ ቴክኖሎጂ ለእኛ ለግብር ከፋዮች ግብርን መክፈል በጣም ትልቅ ጠቀሜታ አለው። ድጋፎችን በምንጠይቁበት ወቅት ያለው ምላሽ ያለው መስተንግዶስ ምን ይመስላል ከበፊቱ አንጻር? በተለይ በዚህ አጋጣሚ ይሄንን ብራንች ላመሰግናቸው ወዳለሁ። ሁሉም ሰራተኞች ቅኖች ናቸው። የምንፈልገውን ነገር በቀላሉ ይሰጡናል። እንደምንፈልገው አድርገው ያግዙናል በስራችን 12000 በላይ ግብር ከፋዮችን የሚያስተናግደው በገቢዎች ሚኒስቴር የሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ግብርን የማሳወቅ ሂደት መቶ በመቶ በቴክኖሎጂ የተደገፈ እንዲሆን እየሰራ ነው። እንደ ቅርንጫፍ ጽህፈት ቤታችን አጠቃላይ 12500 ግብር ከፋዮች አሉን። ከ12500 ግብር ከፋዮች ውስጥ በሰኔ 30 ሂሳባቸውን ዘግተው እስከ ጥቅምት 30 ድረስ የማሳወቂያ ጊዜ ድረስ የሚያሳውቁን ሰባት ሺህ የሚደርሱ ግብር ከፋዮቻችን አሉ። ካለውም የመጨናነቅ ካለውም ጊዜ አንጻር እኛም ለግብር ከፋዮቻችን መልክ ሜሴጅ እየላክን በስልክ ቅስቀሳ እያደረግን ለግብር ከፋይ ደግሞ ለማሳወቅ ምቹ የሚሆኑ ነገሮችን እያመቻቸን ግብር ከፋዮቻችንን በወቅቱ ታክሳቸውን እንዲያሳውቁ ቅስቀሳ እያደረግንበት ያለበት ሁኔታ አለ። ከተለያዩ ታክስ አይነቶች፣ ታክሳቸውን በሲስተም የሚያሳውቁ ግብር ከፋዮቻችን ቁጥር 96 ፐርሰንት ያህሉ ታክሳቸውን በሲስተም ያሳውቃሉ። ከሲስተሙም ጋር ተያይዞ ግብር ከፋዩ ገና በምዝገባ ላይ ያለ ወደ ታክስ ስርዓት ሲገባ ስልጠናዎች አሉ የምንሰጣቸው የተለያዩ ስልጠናዎች። ሲያሳውቅ ምን ምን ታክስ ነው ማሳወቅ የሚጠበቅበት፣ ንግድ ፍቃድ ከማውጣቱም በፊት የግብር ከፋይ መለያ ቁጥር ሲያወጣ ማሳወቅ ያለበት ታክሶች አሉ። ከዚህ ከግዢ ከቤት ክራይ ጋር ተያይዞ ዊዞልድ የሚያደርጋቸው ታክሶችን ማሳወቅ እንዳለበት እሱም በስልጠናም በትምህርት የምንሰጥበት የሚያሳውቅበት ሁኔታ አለ። ሌላው ደግሞ ንግድ ፍቃድ ካወጣ በኋላ ወደ ንግድ ስርዓቱ ከገባ በኋላ አንድ ግብር ከፋይ የሚመለከተው ታክስ ቀጥታ የሚሆን ቀጥታ ያልሆኑ ታክሶችን እንዲያሳውቅ እናረጋለን። ከዛም ጋር ተያይዞ ምንድን ነው ብናረገው ያው አብዛኛው እንደነገርኩሽ 96 ፐርሰንቱ በሲስተም የሚያሳውቅበት ሁኔታ ነው ያለው። ቀጣይ እንደ ተቋምም መቶ ፐርሰንት በሲስተም የሚያሳውቁ ግብር ከፋዮችን ማብቃት እንዳለብን ና በሲስተም ማሳወቅ እንዳለባቸው እቅድ የያዝንበት ሁኔታ ነው ያለው። እሱም በተመለከተ የስልጠና የድጋፍ ሁኔታዎችንም እንሰጣለን። ሲስተም በተለያዩ ሁኔታዎች መጨናነቅ ሳይኖር በወቅቱ መጥተው ታክሳቸውን እንዲያሳውቁና ና እንዲከፍሉ ነው ያው ከማሳወቅ አንጻር ሲስተማቲክ እንደሆነ ሁሉ በሲስተም እንደማሳወቅ ሁሉ ክፍያንም በተመለከተ ያው በሲስተም ተቋሙ ድረስ ሳይመጡ የክፍያውንም ሁኔታ በዛው አግባብ የሚወስዱበት ሁኔታ ነው ያለው እና በወቅቱ ታክሳቸውንና በወቅቱ ክፍያቸውንም ከፍለው አሁን ያው አዲስ የጀመር ነው የዚህ ክሊራንስ በሲስተም የመስጠት ሂደት የተጀመረበት ሁኔታ ነው ያለው። ስለዚህ የግብር ከፋዩን ጊዜ አላግባብ እንግልትም ለመቀነስ ታክሳቸውን በወቅቱ ሁሉንም የሚመለከታቸውን ታክስ ከከፈሉ በሲስተምም ክሊራንስ ወዲያው የማግኘት እና በወቅቱ የግብር ፍቃዳቸውንም፣ የንግድ ፍቃዳቸውንም የማደስ ሁኔታ ያመቻቸንበት ሁኔታ ነው ያለው። ሰዎቹ እዚህም ድጋፍ እያደረጉ ነበር ያገኘሁት አንዳንድ ጊዜ ሲስተም ሲያስቸግራቸው ነው ወደዚህ የሚመጡት ግብር ከፋዮች አዎ አብዛኛው ግብር ከፋይ የሚጠበቅበትን ታክስ የሚያሳውቀው ካለበት ቦታ ሆኖ ነው እኛ የእኛ ዋና ተግባር ምንድን ነው ግብር ከፋዩን ማሰልጠን ድጋፍ መስጠት ነው ካሰለጠናቸው በኋላ ዩዘርኔምና ፓስወርድ ይሰጣቸዋል። እዛው ሆኖ ያሳውቃሉ የሚጠበቅባቸውን። ሆኖም ግን አንዳንድ ጊዜ የሆነ ችግር ቢገጥማቸው እዛው ሆኖ ይደውላሉ። ከስልጠና በኋላ ፓስወርዳችን ላይ ፓስወርድ ወረቀቱ ላይ በግርጌው ስር ስልክ ቁጥራችን ይኖራል። በዛች ስልክ ቁጥር ደውሎ ጠይቆ እዛው ባሉበት ሰፖርት ያገኛሉ። ሆኖም ግን በዛም ችግሩ ካልተፈታ እዚህ አሁን እንዳየነው አዳራሽ ጥሩ አዳራሽ አለ። እዛ መጥቶ በሰራተኛ ሰፖርት ተደርጎ የምጠበቅባቸውን ታክስ ያሳውቃሉ ነው። እና ጥሩ ክትትል ነው የምናደርገው፣ ጥሩ ሰፖርት ነው የምናደርገው። እንደ ቅርንጫፍ ስበት ቤታችን በተለይ ለእናንተም እንዲሁም ደግሞ ለግብር ከፋዩ ምን አይነት ፎይታን ፈጥሯል ማለት እንችላለን? ኢታክሱ ከፍተኛ ፎይታን ፈጥሯል። ዱሮ በማንዋሉ ጊዜ በ28 በ29 በ30 በመጨረሻዎቹ ወራት ላይ ያለው ጭንቅንቅ እንደው አይነገር በጣም ከባድ ነው። ለግብር ከፋውም በጣም አስቸጋሪ ነው ለገቢ ሰብሳቢ መስራት ቤት ለኛም በጣም አስቸጋሪ ነበር፣ በጣም መጨናነቅ ነበር። ያ አሁን ታሪክ ሆኗል። ይህን ታሪክ ያደርገው ምንድን ነው? ኢታክሱ ነው። በኦንላይኑ መጨረሻ ወራት ላይ ሲስተም እንዳይጨናነቅ ግብር ከፋው በጊዜ እንዲያሳውቅ ቴክስት ልካለን ያንን ቴክስት ይዞ ተከታትሎ ግብራቸውን ታክሳቸውን የምጠበቅባቸውን እያሳወቁ ነው። አሁንም በዚህ አጋጣሚ ማሳሰብ የምፈልገው ግብር ከፋዩ እስከ ወሩ ኦንላይንም ቢሆን ማለት ነው እስከ ወሩ መጨረሻ መቀመጥ ያለበትን ወሩ በገባ አስራዎቹ ውስጥ የምጠበቅበትን ታክስ ኦንላይን አሳውቀው ኦንላይን መክፈል ይችላል እንጂ እስከ መጨረሻ ባይ ቆዩ ጥሩ ነው የምል አስተያየት አለን። በአዲስ አበባ በሚገኙ የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች ተገኝተን ከሀምሌ አንድ እስከ ጥቅምት 30 ድረስ በተለይም በኢትዮጵያ ዘመን አቆጣጠር ግብራቸውን ለሚያሳውቁ ግብር ከፋዮች ግብርን የማሳወቂያ ወቅት እንደመሆኑ መጠን ግብርን በታማኝነት በወቅቱ ከማሳወቅ ለግብር ከፋዩ እንዲሁም ደግሞ ለሀገር ያለውን ጠቀሜታ የቃኘንበትን ዝግጅት ነበር ወደ እናንተ ያደረስ ነው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ጤና ይስጥነል